በስምአ በሁሎ መንፈስ ቅዱስ አዶ አምላካሚን ውድ ክርስቶስ ቤተሰቦች እንደምንሰነበታቸው። ባለፈው ጊዜ እንግዲህ ብፁ ቅዱስ አቡነ ሽኖዳ የግብጽ ፓትርያርክ ሶስተኛ ማለት ነው ከጻፏቸው መጽሐፎች ውስጥ የዲያብሎስ ውጊያዎች ከሚለው መጽሐፍ የዲያብሎስ የውጊያ ባህርያት የሚለውን መግቢያውን፣ የመንፈሳዊ ተጋድሎ ምንነትን እና የመጀመሪያውን የዲያብሎስ የውጊያ ባህሪ ተነጋግረን ነበር ማለት ነው። ዛሬ ደግሞ ባለችን አጭር ጊዜ ሁለተኛውን የዲያብሎስ የውጊያ ባህሪ እንነጋገራለን ማለት ነው። ከዛ በፊት ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። እንግዲህ ሁለተኛው ከዲያብሎስ የውጊያ ባህርያት ውስጥ ሁለተኛው ኃይለኛነቱ ነው። ቅዱሳን መላእክት እንግዲህ ኃይልና ብርታታቸው በመጽሐፍ ቅዱስ በተለያዩ ቦታዎች ተጽፎ እና ተቀምጦ እናገኛለን ማለት ነው። ስለዚህ ዲያብሎስም ከቅድስናውና ከንጽህናው ቢወርድም እንኳን የመላክነት ኃይሉን አላጣም ማለት ነው። ስለዚህ ኃይለኛነቱ እንዳለ ነው። ስለዚህ ቅዱሳን መላእክት እንግዲህ አላቸው የምንለው ኃይል ሁሉ እርሱም አለው ማለት ነው። የሚጠቀምበት እሱ ለመጥፎ እና ለረከሰ ነገር ቢሆንም ነገር ግን ልክ እንደ መላእክት እሱም ኃይሉ አልተነጠቀም አለው ማለት ነው። እንግዲህ ለዚህም በዳዊት መዝሙር መዝሙር መቶ ሁለት ቁጥር ሀያ ላይ የተመዘገበው ቃል ብርቶዎች እና ኃያላን የተባለው ለመላእክት የተነገረው ማለት ነው ለዲያብሎስ ጭምር የሚሰራ ይሆናል። ለሁሉም ለእሱም አብሮ እንደ መላእክት ሁሉ ኃይለኞች እና ብርቱዎች የተባለው እሱ ጭምር ነው ማለት ነው። ሌላው እንግዲህ የዲያብሎስን ኃይል የሚነግረን በአንደኛ ጴጥሮስ ምዕራፍ አምስት ቁጥር ስምንት ላይ እንግዲህ አዋቂዎች ሁኑ፣ ጠላታችሁ ጋኔን የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል የሚል ቃል ተጽፎ እናገኛለን። በዚህም እንግዲህ በሚያገሳ አንበሳ በኃይለኛ ነገር ተመስሎ የምናገኘው የዲያብሎስ ኃይሉን ለመግለጽ ነው ማለት ነው። እንግዲህ ሐዋርያ ቅዱስ ጴጥሮስ ጽፎልን የምናገኘው እንዲሁም በመጽሐፈ ዮብም እንግዲህ ከመጀመሪያው ጀምረን ሙሉን ስናነብ እግዚአብሔር በሰጠው ፈቃድ መሰረት ሙሉ ያለውን የአባታችን ጻድቅ ዮብን ያለውን ሀብት በሙሉ በውጭም በውስጥም ያለውን ሀብት በሙሉ አጥፍቶቦታል፣ ልጆቹንም ገድሎበታል። እንዲሁም በሱ ላይም ከባድ ሕመምን ሁሉ የማምጣት ኃይልን አግኝቶ ነበር ማለት ነው እግዚአብሔር በሰጠው ፈቃድ መሰረት እንግዲህ ዲያብሎስም በዚህ ዓለም ባለው ቆይታ ከተፈጠረበት ጊዜ አንስቶ ማለት ነው ያደረጋቸውን ጥፋቶች እንግዲህ የተወሰኑትን እንኳን በመጽሐፍ ቅዱስ የተጻፉትን ስንመለከት የመጀመሪያው በኦሪት ዘፍጥረት ምዕራፍ ሰባት ጀምሮ እንደምናገኘው በኖህ ዘመን ዲያብሎስ ዓለሙን ሁሉ ወደ ተሳሳተና ወደ ጥፋት መንገድ ወደ ኃጢአት መንገድ መምራትና መውሰድ ችሏል። እንግዲህ እግዚአብሔር በፈጠረው ፍጥረት እስከሚጸጸት ድረስ የፈጠረውን ፍጥረት በሙሉ በውሃ እስከሚያጠፋ ድረስ እስከዛ ድረስ እንግዲህ የሰው ልጅ ክፋትና ኃጢአትን ይሰራ ዘንድ ልቡናውን በሙሉ መውሰድና መስረቅ ችሏል ማለት ነው። በጊዜውም ኖህና ቤተሰቦቹ ብቻ ሲቀሩ ሌሎቹን በሙሉ በተሳሳተ መንገድ መውሰድ ችሏል ዲያብሎስ። ሌላው እንግዲህ ሁለተኛው ታሪክ ደግሞ በኦሪ ዘፍጥረት ምዕራፍ 18 ጀምሮ የምናገኘው የሰዶምና የገሞራ ታሪክ ነው። እሱን እንግዲህ መጽሐፍ ቅዱስን ስናነብ ሙሉ ታሪካቸውን በዛው በኦሪ ዘፍጥረት ምዕራፍ 18 ጀምሮ እናገኘዋለን። በዛ ጊዜም እንግዲህ የሰዶምና የገሞራን ሰዎች በተሳሳተ መንገድ እንዲሄዱና የእግዚአብሔርን ትእዛዝ እንዲጥሱ አድርጓል። ከሎጥ ቤተሰቦች በስተቀር ሁሉንም እንዲስቱ አድርጓል። ሎጥ ባደረገው ጸሎት ምክንያት እንግዲህ እግዚአብሔር አስርም እንኳን ቢሆኑ ደጋግ ሰዎች በዛ ምድር ላይ ቢገኙ ማቱን እንደሚያርቅና ምሕረቱን እንደሚልክላቸው ቃል ገብቶ ነበር። ነገር ግን እኒህን ያክል ሰዎች እንኳን መገኘት አልቻለም ማለት ነው። በሰዓቱ አስር የሚሆኑ ቅዱሳን ማለትም በጎ ስራን የሚሰሩ ሰዎች እንኳን ማግኘት አልተቻለም ነበር ከሎጥ ቤተሰቦች በስተቀር እንግዲህ በመጨረሻም የሎጥ ሚስትን እንኳን ሳይቀር ወደኋላ ኋላ እንዳትመለከት ሻላትን የመላኩን ቃል እንድትጥስ በማድረጉና ልቡናዋን በመስረቁ ወደ ኋላ ስትመለከት የጨው ሐውልት ሁና ቀርታለች። እስከዛ ድረስ እንግዲህ ኃይልን አሳይቷል። ሰዶምና ገሞራም በሙሉ የእግዚአብሔርን ትእዛዝ ጥሰው ዲያብሎስ ያላቸውን ትእዛዝ ልክ አዳምና ሔዋን የእግዚአብሔርን ትእዛዝ ጥሰው የዲያብሎስን ምክር ተከትለው ሄደው የሞት ሞትን እንደሞቱ ሁሉ ሰዶምና ገሞራም ዲያብሎስ የዲያብሎስን ስራ በመስራታቸው የእሱን ትእዛዝ በመፈጸማቸው በእግዚአብሔር ቁጣ እስከ መጨረሻው እንዲጠፉ ሆኗል ማለት ነው። ሌላው ሶስተኛው እንግዲህ የምናገኘው ታሪክ ደግሞ ዲያብሎስ አለሙን ሁሉ በአምልኮተ ጣዖት ውስጥ እንዲወድቅ አድርጓል። ለጊዜውም ቢሆን ከአንድ ሀገር ውጭ፣ እሷም እስራኤል ናት። እስራኤላውያን ነበሩ እንግዲህ ለአምልኮተ ጣዖት ያልተንበረከኩ በኋላም እነሱ በዘጸአት ምዕራፍ 32 ቁጥር አንድ ጀምረልን እንደምናገኘው ሙሴ ወደ ሲና ተራራ ኦሪትን ለመቀበል በወጣ ጊዜ የጥጃ ምስልን ሰርተው ለጥጃ ምስል ሰቅደዋል። ስለዚህ እነሱም ቢሆን በመጨረሻው ሰዓት ለአምልኮ ተጣወት ተንበርክከዋል ማለት ነው። አለሙን በሙሉ እስራኤላውያን ነበር የቀሩ እስራኤላውያንም በኋላ ለአምልኮ ተጣወት ስለተንበረከኩ አለምን በሙሉ ወደ አምልኮ ተጣወት መውሰድ ችሏል ማለት ነው እንግዲህ ዲያብሎስ። ሌላኛውና አራተኛው ደግሞ በአንደኛ ነገስት ምዕራፍ 11 ቁጥር አራት ላይ የምናገኘው የንጉሥ ሰሎሞን ታሪክ ነው። ንጉሥ ሰሎሞን እንግዲህ አምላኩ ሁለት ጊዜ በላይ የተገለጠለት በምድር ላይ እንደሱ ጥበብን የለበሳት እና ጥበብን የሚያውቃት ያወቃት የለም የተባለለት እጅግ ጠቢብ እና እግዚአብሔርም የሚወደው ለእግዚአብሔርም ቅርብ የሆነ ሰው ነበር። እርሱም እንግዲህ ሴት ይወድ ስለነበረ በጊዜው ሰባት መቶ ሚስቶች እና ሦስት መቶ ቁባቶች የነበሩት ሲሆን የእግዚአብሔርን ትእዛዝ ጥሶ እንግዲህ ከእነዚህ ሚስቶቹ መካከል የተወሰኑት ከአህዛብ ወገን የሆኑትን እግዚአብሔር እንግዲህ ትእዛዙ ከአህዛብ ወገን እንዳይጋቡ ያዝ ነበረ እና ነገር ግን እሱ ይህን የእግዚአብሔር ትእዛዝ ጥሶ ከአህዛብ ወገን ሴቶቹን አግብቶ ነበር። እሱ እሱም እድሜው በሸመገለ ጊዜ ሚስቶቹ ከአሕዛብ ወገን ያገባቸው ማለት ነው። እነርሱ የሚያመልኩት ባዕድ አምልኮ ያመልክ ዘንድ ልቡናውን መውሰድ ችለው ነበር ማለት ነው። የሚሆነው እንግዲህ በዲያብሎስ ስራ ነው። ይህ ሁሉ የዲያብሎስ ስራ ነው። እሱም ከማምለክ አልፎ እንግዲህ የአምልኮ ቦታን ሰርቶላቸው ሁሉ እናገኛለን። በዛው በመጻፈ ነገስትን ስናነበው ይሄን እንግዲህ እግዚአብሔር ቤተ መቅደስ በሰራበት እጁ የእነርሱን የሚመለኩበትን ቤተ መቅደሳቸውን ሰርቷል፣ የጠወቶቹን ማለት ነው። ከእነርሱም እንግዲህ ከመለካቸው ጠወቶች መካከል በመጽሐፍ ቅዱስ ሰፍረው የምናገኛቸው የሲዶናውያንን አምላክ አስጥራጢስን የአሞናውያንንም ኮሞስን እንዳመለከ መጽሐፍ ቅዱስ ይነግረናል። ለእነዚህም ርኩሳን አማልክት እንግዲህ አምልኮን መስዋዕትን ከማቅረብ አልፎ በኢየሩሳሌም አንጻር የአምልኮ ቦታ እንዲሰጣቸው አድርጓል። ቦታንም ሰርቶላቸዋል። የእግዚአብሔርን ቤተ መቅደስ በሰራበት እጁ የአምልኮ የጣዖታትን ማምለኪያ ቦታ ሰርተዋል ማለት ነው። ይህ ሁሉ እንግዲህ በዲያብሎስ የተሰራ ስራ ነው። ሌላው እንግዲህ የዲያብሎስን ኃይል የሚያሳየን ነገር እንግዲህ በመጨረሻው ዘመን የሚያደርጋቸው ተምራት ናቸው። ይህም በዮሐንስ ራእይ ላይ ተጽፎ እናገኘዋለን። በዮሐንስ ራእይ ምዕራፍ 20 ቁጥር 7 ላይ ሙሉ ታሪኩን መመልከትና ማግኘት እንችላለን። በመጨረሻው ዘመን ዲያብሎስ የተመረጡትንም እንኳን እስኪያስት ድረስ ተአምራትን የማድረግ ኃይል እንዳለው በዮሐንስ ራእይ ላይ ተጽፎ እናገኛለን። ይህንም ነገር በማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይም ተጽፎ እናገኛለን። ቀኖችም ስለተመረጡት ሲባል ባያጥሩ፣ እግዚአብሔርም ባያሳጥራቸው ኖሮ ሥጋ የለበሰ ሁሉ ባልቻለ ነበር ተብሎ ተነግሯል። እንግዲህ ይህን ሁሉ የማድረግ ኃይል ያለው ዲያብሎስ ነው። ይህን ሁሉ የሚያደርገውን ግን በእግዚአብሔር ፈቃድና እግዚአብሔር ለእኛ ነፃ ፈቃድን ሲሰጠን ይህን የእኛ ነፃ ፈቃዳችንን ተጠቅሞ ነው ዲያብሎስ እኛ መጥፎ ስራን እንድንሰራ የሚያደርገን እንጂ ይህ ሁሉ ከእግዚአብሔር ኃይል የበለጠ ሆኖ እንዳልሆነ ሁላችንም ልብ ልንል ይገባል። ሌላውና የመጨረሻው እንግዲህ የምናየው ደግሞ ሰይጣን በሐዋርያት አንደበት እንኳን አድሮ መናገር ችሎ ነበር። ከክርስቶስ ጋር አብረው እየዋሉ ከክርስቶስ ጋር አብረው እያደሩ እንኳን ከዲያብሎስ ፈተና ማምለጥ አልቻሉም ነበር። በእነሱ አንደበት በት አድሮ መናገር ሁሉ ችሎ ነበር። ክርስቶስ እንደፈተነው ሁሉ በኋላኛው ደግሞ በእነሱ አንደበት አድሮ ክርስቶስን አናግሮታል። እንግዲህ በማቴዎስ ወንጌል ምዕራፍ 16 ቁጥር 22 ላይ አንተ ሰይጣን ከኋላ ሂድ እንቅፋት ሆነብኛል ብሎ ጌታ ኢየሱስ ክርስቶስ የተናገረው ለጊዜ የተናገረው ሐዋርያው ቅዱስ ጴጥሮስን ነው። ነገር ግን እየተናገረ የነበረው በሐዋርያው በቅዱስ ጴጥሮስ አድሮ በእሱ አንደበት የተናገረውን ዲያብሎስን ነው፣ ሰይጣንን ነው። እንግዲህ ክርስቶስ በሰዓቱ የተናገረው እንግዲህ እኒህ ጥቂቶቹ ናቸው እንጂ ብዙ ታላላቅ ስራዎችን ያደርጋልና ዲያብሎስ በውጊያው ኃይለኛ ነው ብሎ አባቶቻችንም እንደ ሁለተኛ ዲያብሎስ የውጊያ ባህሪ ያስቀመጠልን ብፁዕ ወቅዱስ አቡነ ሽኖዳ የግብፅ ፓትሪያርክ ማለት ነው። ለዚህ ነው ሌሎች አባቶችም ዲያብሎስን ኃይለኛነቱን የሚያስተምሩን እነዚህ እነዚህና ሌሎች የመጽሐፍ ቅዱስ ምስክሮችን ይዘው ነው። ነገር ግን እንግዲህ ይህንን ትምህርት ሲያስተምሩን እንድንፈራና ከእርሱ እንድንሸሽ የእርሱን ኃይለኛነት አውቀንም ከእርሱ እንድንሸሽ እና ከእግዚአብሔር ጋር ያለንን እንደገና የባሰ ከእግዚአብሔር ጋር ያለንን ግንኙት እንድናቋርጥ ሳይሆን ይህን ኃይሉን ተረድተን ያለማቋረጥ እንድንዋጋው ነው። ያም ማለት እንግዲህ በእኛ በራሳችን አቅም ብቻ እንደማንችለው አውቀን የክርስቶስን ኃይል ጨምረን በክርስቶስን ከጎናችን አድርገን እንድንዋጋው ነው። እንግዲህ ይህን ኃይሉን የሚያስተምሩን እንጂ እኛ ፈርተን እንድንሸሸው እና ከእኛ ቅምን በላይ መሆኑን አውቀን እንድንተወው አደለም። ይህን ያክል እንግዲህ ኃይል ቢኖረውም ከእኛ ድክመት አንጻር ነው እንጂ ከእግዚአብሔር አንጻር የእርሱ ኃይል ምንም ነው፣ ከምንም የሚገባ አይደለም። ምክንያቱም ይህንም ኃይል የሰጠው ራሱ ክርስቶስ ነውና። ከክርስቶስ ኃይል አንጻር አይደለም ኃይለኝነቱን የምንነጋገረው ከኛ ከደካሞች ከሰዎች አንጻር ነው ማለት ነው። ይህ ሁሉ የሰው ልጅ ደግሞ እንግዲህ አይደለም ቅድስናውንና ንጽሕናውን ያጣው ዲያብሎስን አይደለም ቅዱሳን የሆኑ መላእክትን እንኳን እንዲያዘዝ እና እንዲገዙለት እነሱም እንዲገዙለት እና እንዲታዘዙለት ሥልጣን የተሰጠው ነው የሰው ልጅ እንግዲህ ይህንም እንግዲህ በማቴዎስ ወንጌል ትርጓሜ ላይ ቅዱስ ዮሐንስ አፈወርቅ ያደረገውን ታምር ለአስር ዓመታት ያክል ገዝቶ ያቆመውን የአንድ መልአክ ታምር ታሪክ ማንበብ ትችላላችሁ። እዛው መጽሐፉ ላይ ተጽፎ እናገኛለን። አንዲት ሕፃን ነፍሷን ለመውሰድ ተልኮ የመጣ መልአክ ከሞትን ለአስር ዓመት ያክል ገዝቶ እንዳቆየው በዛ የማቴዎስ ወንጌል ትርጓሜ ላይ እናገኛለን ማለት ነው። ክርስቶስ እንግዲህ ሰውን ሲያድነው ራሱ ሰው ሆኖ ሰውን ደግሞ አምላክ አድርጎ ነው ስለዚህ አምላክ መሆን የቻለ ሰው ደግሞ ይህን ቅድስናውና ንጽናውን ያጣና የተዋረደ ዲያብሎስን የማሸነፍ ኃይልን ደግሞ ተሰጥቶታል። ማሸነፍ ይችላል ማለት ነው። መንፈሳዊ ስራዎችን በርትተን ከሰራና መንፈሳዊ ስራን ልምዳችን ካደረግን ሁሌም ዘወትር ስናሸንፈው እንኖራለን። አባቶቻችንም ይህን እናደርግ ዘንድ ነው እንግዲህ የዲያብሎስን ኃይል የነገሩን እንጂ እኛ እንድንፈራውና ከሱ እንድንሸሽ አይደለም። ነገር ግን የእሱን ትእዛዝ መፈጸምን ትተን የክርስቶስን ትእዛዝ በመስራትና መንፈሳዊ ስራዎችን በመስራት እሱን ድል እንድናደርገው ነው ይህን ኃይሉን የሚነግሩን ማለት ነው። ማሸነፍና መሸነፋችንን እንግዲህ የሚወስነው ደግሞ የኛ አሰላለፋችን ነው። ይህም ማለት እንግዲህ ሰልፋችንን ከክርስቶስ ጋር ካደረግን ከሰባት ሺህ ዘመን በላይ የውጊያ ልምድ ያለው ሳይሆን እልፋ እላፍ ዘመናት ከዛም በላይ ዘመን የማይቆጠርለት የውጊያ ልምድ ያለውን የውጊያ ልምድንም የሚሰጥ የውጊያ የልምድ ባለቤት የሆነ ክርስቶስን ከእርሱ ጋር ሰልፋችንን ከእርሱ ጋር ካደረግን በማንኛውም ጊዜ እናሸንፈዋለን ማለት ነው። ምክንያቱም የዲያብሎስን የውጊያ ኃይልም ሆነ ማንኛውንም የመላእክትን የቅዱሳን፣ የሰማዕታት፣ የጻድቃን ኃይል ሁሉ የሚሰጥ ራሱ ክርስቶስ ነውና፣ ሰልፋችን ከክርስቶስ ጋር ከሆነ ማሸነፍ እንችላለን ማለት ነው። ሰልፋችንን ደግሞ ከክርስቶስ ጋር የምናደርገው የእግዚአብሔርን ትእዛዝ በመፈጸም ነው። መንፈሳዊ ስራዎችን በመስራት በጾም በጸሎት በስግደት በምጽዋት ነው። እነዚህን ስራዎች በመስራት ከክርስቶስ ጋር ሰልፋችንን ካደረግን፣ የትኛውም ኃይል የዲያብሎስ ኃይል እኛን ሊያሸንፈን አይችልም ማለት ነው። ነገር ግን ክርስቶስን በክፉ ስራችን ልክ መንፈስ ቅዱስን በአርባ ቀንና በሰማንያ ቀን የሰጠንን ጸጋ መንፈስ ቅዱስ በኃጢአትና በክፉ ስራችን እንደምናጣው ሁሉ ክርስቶስንም እኛ መጥፎ ስራን በመስራት በኃጢአታችን ከኛ አርቀ ነው። ሰልፋችን የብቻችንን ካደረግን ግን ዲያብሎስ በቀላሉ እኛን ማሸነፍ ይችላል ማለት ነው። ስለዚህ ይህን የዲያብሎስን ኃይል ተረድተን አስተላለፋችን በጊዜ አስተካክለን ከክርስቶስ ጋር ሁነን እሱን ድል ማድረግ ይገባናል ማለት ነው። ያስተማረን፣ የመከረን የአባቶቻችን አምላክ ስሙ የተባረከ ይሁን። ቻናላችንን እንግዲህ ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ እንዲሁም ቤተሰብ የሆናችሁ ደግሞ ላይክ እና ሸር እያደረጋችሁ፣ በኮሜንትም ሀሳብን አስተያየታችሁን እየሰጣችሁ እንድታበረታቱን በክርስቶስ ስም ጠይቃለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።